ዛሬ ቢዝነስ ለመጀመር አስባችሁ ነገር ግን ገንዘብ ከሌላችሁ በምን አይነት መንገድ ገንዘብ ማግኘት እንደምትችሉ አንድ አራት አማራጮችን እንጠቁማቸዋለን። የተጠኑ አማራጮች ናቸው። አብራችሁን ቆዩ። የቢዝነስ መረጃዎችን ስትፈልጉ እንዲሁም ደግሞ የመስራት ሞራል ኖሯችሁ ነገር ግን የስራ ሀሳብ ያጣችሁ በተከታታይ ከዚህ በኋላ የምንለቃቸውን የስራ ሀሳቦች እናንተ በእንደየአካባቢያቸው ሁኔታ በማየት አዋጭነታቸውን በመገምገም መስራት የምትችሏቸውን ሀሳቦች ይዘንላችሁ እንቀርባለን ማለት ነው። ለዛሬው ግን ቢዝነስ ለመጀመር አስበን ነገር ግን የመነሻ ካፒታል ብናጣ እንዴት ነው ልናገኝ የምንችለው የሚለውን ነው የምንመለከተው። አንድን የንግድ ድርጅት ስራ ለማስጀመር የስራ እቅድ ሰነድ ከተጠናቀቀ በኋላ የሚያስፈልገው አንዱ አብይ ጉዳይ ያው ካፒታል ወይም መነሻ ገንዘብ ነው። የስራ እቅድ ሰነዳችን ላይ ምን ያህል ገንዘብ ወይም መነሻ ካፒታል እንደሚያስፈልገን በፋይናንስ እቅዳችን አማካኝነት ካሰላን እና ካወቅን በኋላ ገንዘቡን ከየት ማግኘት እንደምንችል የተለያዩ አማራጮችን በማየት የተሻለውን እንወስናለን ማለት ነው። ይህ እንግዲህ መነሻ ካፒታል ማግኘት ካልተቻለ ድርጅቱን መመስረት ስለማይቻል የገንዘቡ ምንጭ መታወቁ የግድ ነው፣ ወይም ደግሞ ገንዘቡ መገኘቱ ግድ ስለሆነ ማለት ነው። የስራ ሀሳብ ይዘን ወይም ደግሞ ድርጅት መመስረት ፈልገን፣ ነገር ግን ገንዘብ ባናገኝ በምንድነው ልናገኝ የምንችለው? የመጀመሪያው የግል ሀብታችንን መጠቀም ነው። የግል ሀብት ካለኝ ለምን እዚህ እናንተ ጋር መጣለሁ ልትሉ ትችላላችሁ። ነገር ግን የግል ሀብት ማለት ሀያ ብርም አምሳ ብርም አንድ ሺህ ብርም አንድ ሚሊዮን ብርም ሊሆን ይችላል። መጠኑ አይደለም፣ ዋናው የመጠን ጉዳይ አይደለም። ስለዚህ መጀመሪያ ላይ እኔ አንድ ቢዝነስ መጀመር ስናስብ እኔም ምን ያህል ገንዘብ አለኝ የሚለው ማየት አለብን። ከአቅማችን በተለየ በገንዘብ በኪሳችን ወይም ደግሞ በባንካችን በአካውንታችን ምን ያህል ገንዘብ አለኝ። ለምሳሌ ትንሽ ገንዘብም ሊኖር ይችላል፣ ብዙም ሊኖር ይችላል። ነገር ግን ምን ያህል አለኝ ብለን ማሰብ ግዴታችን ነው ማለት ነው። ስለዚህ የመጀመሪያው የግል ሀብት ነው። አንዳንድ ስራ ፈጣሪዎች የሚመሰርቱትና አዲስ የንግድ ስራ በራሳቸው ካጠራቀሙት የግል ገንዘብ ወይም ፋይናንስ ለማድረግ ይሞክራሉ። ይህ አማራጭ ከሌሎች ምንጮች ያገኘነውን ገንዘብ መመለስ እና አለመመለስ ላይ ሊኖር የሚችል ስጋትን ከማስወገዱም ሌላ በስራ ፈጣሪው ላይ በራስ መተማመንን ያሳድጋል። ይህ ብቻ ሳይሆን በራስ ሀብት የሚመሰረት ድርጅት በራሳችን ሙሉ ነፃነት የምንምረውና ከማንኛውም አይነት ጣልቃ ግብነትና ቁጥጥር ነፃ ይሆንልናል ማለት ነው። ብዙ ሰዎች አዲስ የንግድ ስራ ለመጀመር በጣም ብዙ ገንዘብ እንደሚያስፈልግ ይናገራሉ። ነገር ግን በርካታ ስራ ፈጣሪዎች በራሳቸው አነስተኛ ገንዘብ በመነሳት አቅማቸው የፈቀደውን ስራ ውጤታማ በሆነ መንገድ በመስራት ለትልቅ ደረጃ ሲደርሱ ይታያሉ። ይህ የበርካታ ስራ ፈጣሪዎች ልዩ ባህሪ ነው። ይህም ሲባል ስራ ፈጣሪዎች ሌላ አማራጮችን አይጠቀሙም ማለት ደግሞ አይደለም። በተለይ ሚዲያዎች ላይ ቀርበው ተሞክሯቸውን ያካፈሉን ስራ ፈጣሪዎች የንግድ ስራ ለመጀመር በማይታሰብ እጅግ አነስተኛ ካፒታል በመነሳት ዛሬ ለትልቅ ደረጃ ደርሰው አይተናል፣ ሰምተናለም። ይህም ያሳየው የገንዘቡ አቅም ብቻውን ጥቅም ሊያመጣ እንደማይችልና አነስተኛ ገንዘብ ቢሆን የራስ ተነሳሽነት እና ለስራው ያለን ቁርጠኝነት ለውጤት እንደሚያበቃን ጭምር ነው። በግል ገንዘብ የሚመሰረት ድርጅት ኪሳራ እንኳን ቢያጋጥም የሚከስረው የራሱን ገንዘብ እንጂ በብድር የተገኘ ባለመሆኑ ለሌላ እዳ ተጠያቂ ከመሆን ይድናል። ለድርጅቱ ከራሱ ገንዘብ ያላወጣ ስራ ፈጣሪ ለንግድ ስራው ያለው ተነሳሽነት ዝቅተኛ እንደሚሆን ይገመታል። አንዳንዶች የግል ገንዘብ የሌላቸው ስራ ፈጣሪዎች የራሳቸውን ድርጅት ለመመስረት የሚያስችላቸውን ገንዘብ ለማግኘት በተለያዩ ዘርፎች ተቀጥረው በመስራት አላማቸው የሆነውን ድርጅታቸውን ለመክፈት የሚያግዝ ገንዘብ ይሰበስባሉ። የምትሆነውን ለመሆን የማትሆነውን ትሆናለህ እንደሚባለው ማለት ነው። ሌላው እና ሁለተኛው የገንዘብ ማግኛ መንገዳችን ጓደኛ ወይም ቤተሰብ ነው። ድርጅት ለመመስረት ስናስብ ስራ ፈጣሪው በራሱ ድርጅቱን ለመመስረት የሚፈልገውን ሀብት ማግኘት ካልቻለ በሁለተኛ ደረጃ የሚመለከተው ከጓደኛ ወይም ቤተሰብ የሚገኝ የገንዘብ ምንጭ ነው። እነዚህ ሰዎች ለድርጅቱ የሚያስፈልገውን ካፒታል ወጪ የሚያደርጉ ከስራ ፈጣሪው ጋር ካላቸው ቀረቤት አንጻር ሊሆን ይችላል። ጓደኛ እና ቤተሰብ ገንዘቡን ለስራ ፈጣሪው የሚሰጡት በብድር መልክ ሊሆን ይችላል። ጓደኛ እና ቤተሰብ ገንዘቡን በብድር መልክ ለስራ ፈጣሪው የሚሰጡት ከሆነ የንግድ ስራው ያለማንም ጣልቃ ገብነት የሚከናወን ሲሆን እነዚህ ግለሰቦች ገንዘቡን ሲያበድሩ ብድሩን የሚሰጡት ካላቸው ቀረቤታ በመነሳት በመሆኑ እንደ ሌሎች አበዳሪ ተቋማት ዋስትና ላይጠይቁት ይችላሉ። እስኪ እናንተ የተጠና ቢዝነስ ለመጀመር አስባችኋል እንበል። በዙሪያችሁ ካሉት ቤተሰቦቻችሁ ወይም ጓደኞቻችሁ መካከል በብድር መልክ እነማን የድርጅታችሁን መመስረቻ ገንዘብ ሊያግዟችሁ ወይም ሊያዋጡላችሁ ይችላሉ? ማን ምን ያህል ሊሰጣችሁ ይችላል? ዘርዝራችሁ ግምታቸው ማስታወሻችሁ ላይ መጻፍ ግድ ነው። አሁን ሁለት ነገሮችን ማስታወስ ግድ ይለናል። የራሳችን ገንዘብ አለ፣ ቤተሰብ ወይም ጓደኛ የሚያበድረን ሁለተኛ ገንዘብ አለ። ሁለቱ በቂ ካልሆነ ወደ ሶስተኛው የገንዘብ ማግኛ መንገድ እንሸጋገር። ሶስተኛው የገንዘብ ማግኛ ዘዴ ከባንኮች እና ከማይክሮ ፋይናንሶች የሚገኘው ብድር ነው። እስኪ በዝርዝር እንመልከተው። ባንኮች ለምንበደረው ብድር በቂ ዋስትና ማቅረብ እስከቻልን ድረስ ለድርጅቱ መመስረቻ የሚሆን ካፒታል የምናገኝባቸው አማራጮች ናቸው። ባንኮች ብዙ ጊዜ ለመካከለኛ እና ለትላልቅ የግል ድርጅቶች ዋነኛ የፋይናንስ ምንጭ በመሆኑ ያገለግላሉ። ከባንክ የሚገኘው ገንዘብ መጀመሪያ ለመበደር በቂ ዋስትና ማቅረብ እና በተገቢው መንገድ የተጠና የአዋጭነት ጥናት ሰነድ የሚጠይቅ ሲሆን የሚገኘው ገንዘብም ወለድ የሚከፈልበት ነው። ከዚህ በተጨማሪም ብድሩ የሚከፈልበት የጊዜ ገደብም ያለው በመሆኑ በስራ ፈጣሪው የንግድ ስራ እንቅስቃሴ ላይ ጫና መፍጠሩ አይቀርም። በብድር አመላለስ ወቅትም የንግድ ስራው በአጋጣሚ አዋጭ ላይሆን ከቻለ የንግድ ድርጅቱ መክሰሩ ብቻ ሳይሆን ያስያዘውን ዋስትና ለምሳሌ ቤት ወይም መኪና ሊያሳጣም ይችላል። ስለዚህ ከባንክ ብድር ከማግኘታችን በፊት የአዋጭነት ጥናቱን አስተማማኝ በሆነ መንገድ ማጥናት እና በንግድ ስራ እንቅስቃሴ ወቅትም ተገቢውን ጥንቃቄ ማድረግ ያስፈልጋል ማለት ነው። አነስተኛ የፋይናንስ አቅራቢዎች ሌሎች የገንዘብ ምንጮቻችን ናቸው። በባንኮች የሚጠየቀውን ዋስትና ማቅረብ ወይም ማሟላት ለማይችሉ በዚህ ምክንያት ከባንኮች ብድር ማግኘት ለማይችሉ፣ እንዲሁም የሚመሰረተው ስራ በአነስተኛ አቅም የሚመሰረት ከሆነ ያንን ገንዘብ ለማግኘት የማይክሮ ፋይናንስ ተቋማት አይነተኛ የገንዘብ ምንጭ ይሆናሉ። ቢዝነሳችሁን ለመጀመር ጫፍ ከደረሳችሁ በአቅራቢያችሁ ያሉ የማይክሮ ፋይናንስ ተቋማት ጋር በመሄድ እንዴት ብድር ማግኘት እንደምትችሉ ሙሉ መስፈርቶችንና ተጨማሪ ማብራሪያዎችን ዛሬ ሆኖ ማጣራት ትችላላችሁ። በነገራችን ላይ የማይክሮ ፋይናንስ ተቋማት አሰራራቸው እና የብድር አሰጣጥ ስርዓታቸው ከባንኮች ጋር ተመሳሳይነት ያለው ቢሆንም የሚጠይቁት ዋስትና ከባንኮች ጋር ሲነጻጸር ቀላል የሚባል ነው። እነዚህ ተቋማት ለስራ ፈጣሪዎች ብድር ከማቅረባቸው በተጨማሪም የምክርና ሌሎች አገልግሎቶችንም ይሰጣሉ። በመጨረሻ የምንመለከተው ሌላኛው የድርጅት መመስረቻ ገንዘብ ማግኛ መንገድ ስጦታ ወይም ድጋፍ ነው። በስጦታ ወይም በድጋፍ የሚገኝ ገንዘብን በሁለት ከፍሎ ማየት ተገቢ ነው። የመጀመሪያው አንዳንድ መንግስታዊ እና መንግስታዊ ያልሆኑ ድርጅቶች የተቋቋሙበትን ዓላማ መሰረት ያደረገ መስፈርቶችን በማውጣት አንዳንድ ግለሰቦች የንግድ ስራ ለመጀመር የሚያስችላቸውን ካፒታል በስጦታ ወይም በእርዳታ መልክ ይሰጣሉ። እነዚህ ድርጅቶች አብዛኛውን ጊዜ ትኩረት የሚያደርጉ በዝቅተኛ የኑሮ ደረጃ የሚገኙ ወላጅ የሌላቸው እና የመሳሰሉ ዜጎች ላይ ነው። ከዚህ ባሻገር አንዳንድ ተቋማት የተለየ የፈጠራ ስራ ላላቸው ስራ ፈጣሪዎች የፈጠራ ስራቸውን ለማምረት ወይም ለገበያ ለማቅረብ የሚያስችል በጀት ይመድባሉ። ለዚህም የተለያዩ ድርጅቶችን በአካባቢያችሁ ዞር ዞር ብላችሁ ማየት እና መረጃውን መጠየቅ ተገቢ ነው። ሁለተኛ፣ ስጦታ እና ድጋፍ፣ ደግሞ አንዳንድ ግለሰቦች እና የንግድ ድርጅቶች እንደነዚህ አይነት ስራዎችን በግላቸው የሚደግፉ ይኖራሉ። ለምሳሌ የእናንተን የስራ ሀሳብ የሚደግፍ ጓደኛ፣ ቤተሰብ ወይም ባለሀብት በድጋፍ ወይም በስጦታ የገንዘብ እና የማቴሪያል ድጋፍ ሊያደርግላቸው ይችላል። ስለሆነም ስራ ፈጣሪዎች እነዚህን የቀረቡ የካፒታል ምንጮች በሚገባ በመገምገም የተሻለውን አማራጭ ሊጠቀሙ ይችላሉ ማለት ነው። ቀጣይ የምናቀርባቸውን የስራ ሀሳቦች እና የቢዝነስ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱ። በቀጣይ ስለ ምን ጉዳይ እንስራላችሁ ኮሜንት ላይ ጻፉልን። ቸርቀን ተመኘን።